ሰላም ጤና ይስጥልኝ ውድ የሶሎዳ ሚዲያ ቤተሰቦቻችን፣ እንዴት ቆያችሁ? ለእለቱ ያዘጋጀናቸው አዳዲስ መረጃዎችን ይዘን ቀርበናል። እስከ መጨረሻው ከኛ ጋር አብራችሁን እንድትቆዩ ዛሬም እንደተለመደው በአክብሮት እጋብዛለሁ። የትግራይ ክልል ጊዜያዊ አስተዳደር ፕሬዚዳንት ጌታቸው ረዳ በዛሬው ዕለት መግለጫ ሰጡ። ፕሬዚዳንቱ በዛሬው ዕለት መጋቢት 4 2017 ዓ ም በአዲስ አበባ ሸራተን የሰጡት መግለጫ ከነሷቸው ሀሳቦች መካከል የሚከተሉት ይጠቀሳሉ። አሁን ትግራይ ለገባችበት ወቅታዊ ሁኔታ ጊዜው አስተዳደሩ ውስጥ የነበር ነው። የፌዴራል መንግስት የፕሪቶሪያ ስምምነት ባለመፈጸም የራሳቸው ድርሻ ቢኖራቸውም፣ ነገር ግን ዋነኛው ለዚህ ትርምስ ተጠያቂ ጉባኤ ያደረግኩ የሚለው የነደብረጼን ቡድን ነው። የፕሪቶሪያ ስምምነት ጊዜ በጊዜ እየተፈጸመ በነበረበት ጊዜ እንኳ ይህ ቡድን በፈጠረው የማሰናከል ተግባር ስምምነቱን መፈጸም ከባድ አድርጎታል። ይህ ማህተም ከየቀበሌው ከየወረዳው ና ከየከተማው ከንቲባ እየቀማ ያለ ቡድን የሚፈልገው ለትግራይ ህዝብ ሰላም ሳይሆን ለግል ስልጣን ጥቅሙ ነው። የዚህ አስተዳደር በፕሪቶሪያ ስምምነት የተመሰረተ አስተዳደር ነው። የፕሪቶሪያ ስምምነት ተፈራራሚ አንድ ወገን ደግሞ የፌዴራል መንግስት ነው። ስለዚህ የፕሪቶሪያ ስምምነት በማሰናከል ትግራይን ወደ ግጭት ለማስገባት የሚፈልገው ይህ ህገወጥን ቡድን ፌዴራል መንግስት ጣልቃ በመግባት ክልሉን ወደ ማረጋጋት መግባት አለበት። አዲግራትን ተቆጣጠር ያለው ይላል። ይህ ጉባኤ አድርግ ያለው የሚለው አንጃ አዲግራትን ተቆጣጠር ያለው ሲል ሁመራን የተቆጣጠረ አስመሰለው ኮ እየተባለ እየተቀለደበት ነው። ይህ ጉባኤ ያደረግኩ የሚለው አካል ምርጫ ቦርድ ጉባኤውን አለ ማጽደቁ እያወቀ ህገወጥ መሆኑን እያወቀ ፌዴራል መንግስት ውሳኔውን እየተቃወመው መሆኑን እያወቀ ያለምንም መፍረት ከረዋት አድርጎ አዲስ አበባ ለድርድር ይመጣል። ጠቅላይ ሚኒስተር አብይ ይህንን ቡድን በድርድር ስም እንዳያናግሩ ላሳስብ ወደ አንዳንድ የትግራይ ሰራዊት አመራሮችና የፖለቲካ ኃይሎች ከኤርትራ መንግስት ጋር እየተገናኙ ነው። ለዚህም ማስረጃ አለን። ትግራይ ሰላም ትፈልጋለት ፍላጎታችን ሰላም ነው። በበቂ ሁኔታ ተጎትተናል። ግን ይህ ቡድን ከትግራይ ህዝብ በተቃራኒ በመቆም ትግራይን ወደማትፈልገው ግጭት እየዳረጋት ነው ሲሉ አብራርተዋል። በዶክተር ደብረጤን የሚመራው የህወሓት ቡድን በመቀሌ ከተማ የህዝብ አገልግሎት መስጠት መጀመሩን አስታወቀ። እንደሚታወሰው በመቀሌ በጊዜያዊ አስተዳደር የተሾሙ አቶ ብርሃነ ገብረ ኢየሱስና በነደብረጤን የተሾሙ አቶ ረዳኢ የተባሉ ሁለት ከንቲባዎች ነበሩ። ክልሉን ተቆጣጥሬያለሁ የሚለው የእነደብረጤን ቡድን ለመቀሌ ከተማ የመደብኳቸው ከንቲባ አቶ ረዳኢ በዛሬ እለት ቢሮቸው ገብተው የህዝብ አገልግሎት መስጠት ጀምረዋል ብለዋል። በመቀለ ከተማ የሚገኘው የ104.4 የመቀለ ኤፍኤም ሬዲዮ ጣቢያ በደብረጽዮን ገብረ ሚካኤል በሚመራው ህወሓት በተመደቡ የመቀለ ከተማ አመራሮች አባላት ቁጥጥር ስር መዋሉ ታውቀዋል። አመራሮቹ በሰራዊት ታጅበው ሬዲዮ ጣቢያን እንደተቆጣጠሩት ነው የታወቀው ቢሆንም የሬዲዮ ጣቢያው አመራሮች ቢሮውን ልትቆጣጠሩት ትችላላችሁ፣ እኛን ግን መቆጣጠር አትችሉም፣ እኛ የመንግስትና የህዝብ አገልጋዮች እንጂ የአንድን ቡድን መሳሪያ አይደለንም ሲሉ በማህበራዊ ትስስር ገጻቸው ድርጊቱን አውግዘውታል። የትግራይ ክልል ጊዜያዊ አስተዳደር ፕሬዚዳንት አቶ ጌታቸው ረዳ ከቢቢሲ እንግሊዘኛ ጋር ያደረገው አጭር ቃለ መጠይቅ ላይ በሚቀጥለው ሳምንት ወደ መቀሌ እመለሳለሁኝ ብለዋል። ከመቀሌ ወደ አዲስ አበባ የመጣሁት ሽሽቻ አይደለም። ትግራይ ላይ ያለውን ሁኔታ እንዳስረዳቸው ጠቅላይ ሚኒስተር በአካል ቀርቤ እንዳስረዳ ስለጠየቁኝ ነው ወደ አዲስ አበባ የመጣሁት ሲሉም በዚያው የምዕራብ ሀገራት ዲፕሎማቶችን ስለተፈጠረው ውጥረት ይህ ጉባኤ ያደረግኩ ባይ ህገወጥ ቡድን ተግባር ማብራሪያም ለመስጠት ነው እዚህ የተገኘሁት ብለዋል። ወደ መቀሌ በሚቀጥለው ሳምንት ለመመለስ ነው ሀሳቤ። የፌዴራል መንግስት ጣልቃ እንዲገባ የሚያደርገው እኔ ስለጠየቅኩ አይደለም። ጣልቃ እንዲገባ የሚያደርገው የፕሪቶሪያው ስምምነት ፈራሚ አካል ስለሆነም ነው። ይህ ቡድን የፕሪቶሪያ ስምምነት አደጋ ላይ ጥሎታል ብለዋል። የትግራይ ክልል ጊዜያዊ አስተዳደር ፕሬዚዳንት አቶ ጌታቸው ረዳ የአሜሪካ፣ የዩናይትድ ኪንግደም፣ የኒውዚላንድ፣ የጃፓን፣ የኖርዌይ፣ የቤልጂየም፣ የቡልጋሪያ፣ የቼክ ሪፐብሊክ፣ የዴንማርክ፣ የጀርመን፣ የአየርላንድ፣ የግሪክ፣ የስፔን፣ የፈረንሳይ፣ የጣልያን፣ የሉክዘምበርግ፣ የአንጋሪ፣ የኔዘርላንድስ፣ የኦስትሪያ፣ የፖርቱጋል፣ የሮማንያ፣ የስሎቬኒያ፣ የፊንላንድ፣ የስዊድን ኤምባሲዎች ና የአውሮፓ ህብረት ልዑክ ቡድን በኢትዮጵያ የጋራ መግለጫ አውጥተዋል። በዚህ መግለጫቸውም በሰሜን ኢትዮጵያ እየተከሰቱ ያሉ ለውጦችን ወይም ሁኔታዎችን ና እየተባባሰ ያለው ውጥረት በትኩረት እየተከታተሉ እንደሚገኙ ገልጸዋል። እንደ አውሮፓውያን አቆጣጠር ህዳር 2022 ለተፈጸመው የግጭት ማቆም ስምምነት ሙሉ ድጋፋችን እንደምንሰጥ ደግመን አጽንኦት እንሰጣለን ብለዋል። ይህ ስምምነት የመሳሪያ ድምጽ ጸጥ እንዳደረገም አመላክተዋል። በፍጹም ወደ ህውከት፣ ግጭት፣ ጦርነት መመለስ እንደማይገባም አስገንዝበዋል። ሁሉም ወገኖች ተሰብስበው አስቸኳይ ውይይት በማድረግ ውጥረትን በማርገብ ስምምነቱን እንዲጠብቁ አጥብቀው አሳስበዋል። ማንኛውም አይነት ድጋፍ ለማድረግም ዝግጁ እንደሆኑም ገልጸዋል። ትናንት ጌታቸው ረዳ አምባሳደሮችን በማግኘት ለወቅታዊ የትግራይ ሁኔታ ማስረዳቱ የሚታወስ ነው። በእስር ላይ የሚገኙት የዩክሬን ተቃዋሚ ፓርቲ መሪ ዶናልድ ትራምፕ ከኪዮቭ ጋር የሚያደርጉት ውይይት አደገኛ ነው ሲሉ ተናገሩ። ተቃዋሚው ቪክቶር ሚድቬዲ ቼክ ፕሬዚዳንት ዘለነስኪን ከስልጣን ማስወገድም ለዩክሬን ሰላም አያመጣም ብለዋል። ፕሬዚዳንት ዶናልድ ትራምፕ ከዘለነስኪ ጋር ወይም ከዘለነስኪን ከሚተካየት ከየትኛውም ፖለቲከኛ ጋር የመወያየት አቅም የላቸውም ሲሉ ቪክቶር ትራምፕን ተችተዋል። ዶናልድ ትራምፕ አንድ ያልተረዱት ነገር ቢኖር ዘለንስኪን ከስልጣን ማስወገድና ሌላ ሰው ለመተካት ማሰብ የዩክሬን ፖለቲካ ምስቅልቅል ውስጥ እንዲገባ ማድረግ ነው ሲሉ ቪክቶር ጠጠሪ ያለ አስተያየታቸው ሰጥተዋል። ዩክሬን በሳውዲ አረቢያ ጅድራ በተደረገው ውይይት ለ30 ቀናት ተኩስ አቁም ለማድረግ መስማማቷ ይታወሳል። የአሜሪካ ባለስልጣናት በዩክሬንና ሩሲያ መካከል ሊደረግ ስለሚችል የተኩስ አቁም ስምምነት ንግግር ለማድረግ ወደ መስኮ ማቅናታቸው ፕሬዚዳንት ዶናልድ ትራምፕ ተናገሩ። የቡድኑ ወደ ሩሲያ የመጓዝ ዜና የተሰማው በሳውዲ አረቢያ በተደረገው የአሜሪካና የዩክሬን ባለስልጣናት ስብሰባ ላይ የኪየቭ ባለስልጣናት ለሰላሳ ቀናት ተኩስ አቁም ለማድረግ መስማማታቸው ከተነገረ በኋላ ነው። ከዚህ ጊዜ አስቀድሞ የአሜሪካ የውጭ ጉዳይ ሚኒስትር ማርኮ ሩቢዮ በእውነቱ ኳሱ በሩሲያ ሜዳ ነው ብለው ነበር። አሜሪካ ይህንን ጦርነት ለመቋጨት ብቸኛው መንገድ የሰላም ስምምነት እንደሆነ እንደምታምንም ተናግረዋል። የአሜሪካ ቡድን የተጓዘው የሩሲያን ፕሬዝዳንት ቭላድሚር ፑቲን ኩርስክ የተባለው ግዛት እየጎበኙ መሆኑን ክሬምሊን ባስታወቀበት ጊዜ ነው። ማክሰኞ ዕለት በጅዳ ከተደረገው ንግግር በኋላ የዩክሬኑ ፕሬዝዳንት ዘለነስኪ ስምምነት የተደረሰበትን አዎንታዊ እቅድ ሩሲያ እንድትቀበለው የማድረግ ኃላፊነት የአሜሪካ እንደሆነ ተናግረዋል። ክሬምሊን በበኩሉ የተኩስ አቁም ስምምነቱን እየተመለከተ መሆኑን የገለጸ ሲሆን በትራምፕና በፑቲን መካከል በስልክ ንግግር ሊደረግ እንደሚችልም ጠቁመዋል ተናግረዋል። ፕሬዚዳንት ትራምፕ የትኞቹ የአሜሪካ ባለስልጣናት ወደ ሞስኮ እንደተጋዙ አልገለጹም። ይሁንና የነጩ ቤተ መንግስት ፕሬስ ሴክሬታሪያት ካሮላይን ሌቪት የብሔራዊ ደህንነት ሚኒስትሩ ማይክ ዋልትዝ የሩሲያ አቻቸውን ማነጋገራቸው ለጋዜጠኞች ተናግረዋል ፕሬስ ሴክሬታሪያት ካሮላይን ሌቪት ሩሲያዎችን ይህንን እቅድ እንዲፈርሙ እናሳስባለን። በዚህ ጦርነት ወደ ሰላም መጠጋት የቻልነው በዚህ ልክ ነው ሲሉ ተናግረዋል። ክሬምሊን የተኩስ አቁም ስምምነቱን እየተመለከተ መሆኑን የገለጸ ሲሆን ቃል አቀባዩ ዲሜትሪ ፔስኮቭ በበኩላቸው ዝርዝር ጉዳዮችን በቀጣዮቹ ቀናት በተለያዩ መንገዶች እንደሚገልጹ ጠቅሰዋል። ትራምፕ በቤተ መንግስታቸው ባደረጉት ንግግር የተኩስ አቁም ስምምነቱ ለሩሲያ ትርጉም የሚሰጥ ጉዳይ መሆኑንም አንስተዋል ዝርዝር ጉዳዮችን ባይናገሩም የተኩስ አቁሙ ስምምነቱ ለሩሲያ አሉታዊ ጎኖች እንዳለውም ጠቁመዋል። በአንድ በኩል በጣም ውስብስብ የሆነውን ሁኔታ ፈትነዋል፣ ሙሉ በሙሉ በሚባል ደረጃ ተፈቷል። ስለ መሬትና ከእርሱ ጋር ስለተያያዙ ጉዳዮችም ተነጋግረናል በማለት ተናግረዋል። ትራምፕ አክለውም ስለ መሬት የተነጋገርንባቸው አካባቢዎች እናቃቸዋለን። ጉዳዩ ከዚያ የመውጣት ወይም ያለመውጣት ነው ብለዋል። ፕሬዚዳንቱ ሩሲያ ላይ ጫና ለመፍጠር ሲባል ፋይናንስ ነክ ጉዳዮችን እንደሚያከናውኑም ገልጿል። ያለ ሩሲያ በጣም መጥፎ ሊሆን ይችላል ያሉት ትራምፕ ሰላም ማግኘት ስለምትፈልግ ያንን ማድረግ አትፈልግም ሲሉ ተደምጧል። ከጅዳው ስምምነት በኋላ የተቋረጠው ድጋፍና የደህንነት መረጃ ማጋራት የቀጠለ ሲሆን ትራምፕ አስቸጋሪውን የዩክሬን ወገንና ዜለንስኪን አሁን ሰላም እንደሚፈልጉ ተናግረዋል። የተኩስ አቁም ስምምነት እንዲደረገ የሚደረገው ድርድር እየተካሄደ ባለበት ጊዜ እንኳን በዩክሬን ጦርነት ተባብሷል። የሩሲያ ድሮኖችና ሚሳኤሎች የፕሬዚዳንት ዘለንስኪ የትውልድ ከተማ የሆነችውን ክሪቪሪሃን ኢላማያድ እንዳደረጉ ተዘግበዋል። በሩሲያ ክሩስክ ግዛትም የሚደረገው ግጭትም የቀጠለ ሲሆን የሩሲያ ቃል አቀባይ ፒስኮቭ የሀገሪቱ ወታደሮች ውጤታማ በሆነ መልኩ ወደፊት እየገፉና ና በዩክሬን ሀይሎች የተያዙ አካባቢዎችን መልሰው እየተቆጣጠሩ መሆኑን ተናግረዋል። ረቡዕ ዕለት ደግሞ በግዛት የሚገኙት ወታደራዊ እዝ ለመጎብኘት መጓዛቸውን ክሬምሊ አስታውቀዋል። ከክሬምሊን የወጡ የቪዲዮ ምስሎች ፑቲንና ወታደራዊ አዛዣቸው ቫሌሪ ግሬሲሞቭ የውጊያ ጊዜ አልባሳትን ታጥቀው ሲራመዱ አሳይቷል። ፑቲን ባለፈው ዓመት ነሐሴ ላይ ዩክሬን ድንበር ተሻግራ ወረራ ከፈጸመች ወዲህ በግዛቱ ጉብኝት ሲያደርጉ ይህ የመጀመሪያቸው ነው። በጉብኝቱ ወቅትም የሩሲያ ወታደሮች አካባቢን ሙሉ በሙሉ ነፃ እንዲያወጡ ትዕዛዝ ማስተላለፋቸውን የሩሲያ መገናኛ ብዙኃን ዘግበዋል። መረጃው ቢቢሲ አጠናቅሮታል። መረጃዎቻችን እነዚህ ነበሩ። እስካሁን አብራችሁን ስለነበራችሁ እያመሰገንኩኝ በሌሎች ዘገባዎች እስክንመለስ የሶለዳ ሚዲያ ቤተሰቡ በመሆን እንደተለመደው ላይክ፣ ሼር፣ ሰብስክራይብ ማድረግ አትርሱ። አዳዲስና ትኩስ ዜናዎች ዜናዎችና መረጃዎች እንዲደርሷችሁ የደወል ምልክቷን ይጫኑ። ሰላም ለእናንተ፣ ሰላም ለኢትዮጵያ ሀገራችን።